ትላንትና አለ ሩታ ወሽመጡ እስከሚቆረጥ ድረስ ነው የአብርሽና የሄርጌ ተንዘላዘለ። በእንደዚህ አይነት መልኩ ዝሙትን የሚያስተምር ወንድ ጋራ መኖርም የለባትም ነው ምለሆነ እግዚአብሔር ነው ምላችሁ። ቤተሰብ እንግዲህ ልብ የሚነካ ነገር ልነግራችሁ ነው። በጣም ያሳዝናል። እኔ ራሱ ከትናንትና ጀምሮ እግዚአብሔርን ነው ምላችሁ። በሐሳቤም በቃ በሁሉም ነገር እየመጣችብኝ ስታስቸግሪኝ ነበር ሩታ እንግዲህ ትላንትና የታቸው አለ ሩታ ወሽመጥ እስከሚቆረጥ ድረስ ነው የአብርሽና የሄርሜላን ነገር እስከ መጨረሻው የቆረጠችው የወሰነችውም፣ ያው የትላንትና ባየችበት ነገር ነው። ሩታ ያው ቡታጅራ መሄድ አትፈልግም ነበረ። ያው ግዴታ ስለሆነባ ብቻ ነው እንጂ ሄዶ ቡታጅራ ዳ መውረድ አትፈልግም። መውረድ የምትፈልገው አዲስ አበባ ነበር ነው የተባለው። ግን ያው የአብሬሽ ሁኔታ በእንደዚህ አይነት መልኩ እየተንዘላዘለ፣ በእንደዚህ አይነት መልኩ ዝሙትን የሚያስተምር ወንድ ጋራ መኖርም የለባትም ነው ምለ ሆኔ፣ እግዚአብሔር ነው ምላችሁ። ለምን አንድ ወንድ ልጅ አግብቶ ትዳር ከያዘ በኋላ ከአንድች ወንደላጤ ከሆነ ሴት ጋራ አብሮ የተንዘላዘለ ማየት ለእሷ በጣም ከባድ ነገር ነው። እና እቺ ሄርሜላ የምትባል ደግሞ ከአብርሽ አልፋታም ብላለች። አብርሽም እንግዲ ከሄርሜላ አልፋታም ብሏል። አላቅም፣ ብቻ ሩታ እርጉዝ ስለሆነች ነው መሰለኝ አብርሽ ችላችላ ያለው። ግን ነገ ተነጎዳ ወልዳ ስት ነሳ ቆንጆ ስትሆን ምን እንደሚውጣ እናቅመችም። ከሌላ ወንድ ጋ ወይ ስትመጣ፣ ከሌላ ወንድ ጋ ወይ ስትሰራ ራስን ታጠፋለ ብዬ አስባለሁ። አብርሃም ያደረግከው ስራ ያስከፍልሃል። እውነቴን ነው ምለው። እንግዲህ ሩታ በሚያሳዝን ሁኔታ ዛሬ ቡታ ጅራ ገብታለች። ቤተሰብ በጣም ልብ በሚነካ ሁኔታ እናቷም እህቷም ተቀብለዋታል። በሚገርም ሁኔታ ማለት ነው። ሩታዬ፣ እኔ በጣም ደስ ያለኝ ያው ታውቃላችሁ፣ ሩታ ለአብርሃም ብላ በጣም ብዙ ነገሮች ትታ ነበረ፣ እናቷን፣ ቤተሰቦቿን ምናምን። ግን አሁን እናቷን የምትታረቅበት እናቷን ይቅርታ የምትላትበት ቀን ከእናቷ ጋር የምትስማማበት ጊዜ ነው የደረሰው። ማንኛውም ሰው ከእናቱ ጋር ሰላም ካልፈጠረ ከእናቱ ጋር ፒስ ካልፈጠረ ከቤተሰቡ ጋር ፒስ ካልፈጠረ ቤተሰብ መቼም አይሳካለትም። ሩታ እንግዲህ ትንሽ ቤተሰቦቿን አስቀይማ ነበረ፣ በማይሆን ነገር ከቤተሰቦች ጋር ትገናኘው ነበረ። እናትዮ በጣም ብዙ ነገር ተናግራ ነበረ። ያው ሩታን በመሀል ፍቅርም ስለነበረባት የቤተሰቦቿን ነገር ችላ ብላ እንግዲህ ከአብርሽ ጋር አብራ ነበረች። አሁን ግን ሆነም ቀረ፣ ይውላችሁ ማንም ቢጥላችሁ፣ ማንም ቢሰድባችሁ፣ ማንም ቢንቃችሁ፣ ቤተሰብ አይንቃችሁ። እናት አብዙ እናት እናት እጇን ዘርግታ ነው የምትቀበለው። ለምን አስር ዓመት አንቺ እናትሽን አስቀይመች፣ ነገ ሂደሽ እማዬ ብትያት አቤት ብላ የምትቀበል እናትና እናት ብቻ ነች በዓለም ሲቀር ይቀራል ሁሉም ሰው ሲቀር ይቀራል። እናት ግን ሁሌም እናት ነች። እና ማርያምን እምላችሁ ሩታ እናት ስላላ ብቻ እኔ በጣም ደስተኛ ነኝ። አሁንም እናቷን እድሜ ጤና ይስጣት። አሁንም ከእናቷ ጋር መሆን አለባት። እናቷን ይቅርታ ማድረግ አድርግልኝ ማለት አለባት። ብዙ ነገር ስለሰማ ታስታውሳላችሁ። በጣም ብዙ ነገር በቤተሰቦቿ መሀል ላይ ተፈጥሮ ነበር። እንግዲህ አሁን ያው እናት ነች፣ ማትጥል እናት ብቻ ነች። እናቷ ጋር ሄዳለች። እግዚአብሔር ይመስገን። አብርሽ ግን እኔ ማርያም እንምላችሁ፣ አብርሽና ሄርሜላ ዝሙት፣ የዝሙት መንፈስ ነው ይሄ። እውነቴ ነው የምላችሁ፣ የዝሙት መንፈስ፣ የመነካካት መንፈስ ብላብላ እኮ የሩታን እኮ ነው የለበሰችው ያሉኝ። እንደው እኔ አላወኩም። የሩታን ብጃማ ነው የለበሰችው ያሉት። ትላንትና በጣም ብዙ ልጆች ኮሜንት ላይ የሩታን ብጃማ ነው የለበሰችው ነው ያሉት እና እቺ ልጅ ማደር የለባትም ነበረ ቤቷ ውስጥ ማደር የለባትም በጣም ያሳፍራል። እንደዚህ እንዲፈጠር እኔ አልፈልግም ነበር። ቤተሰብ እውነት በጣም ነው ልቤ የተሰበረው። ሁላችሁም ልባችሁ ተሰብረዋል። ሄርሜላ እንግዲህ እኔ ይመስለኛል፣ ቤተሰብ ያው ከአብርሽ መፋታት አትፈልግም። የአብርሽ ሁኔታ ተመችቷታል። እንደዚህ አይነት አንዳንድ ሴቶች እኮ ሰይጣን አለባቸው። እንደዚህ ከሰው ከሰው ከሌላ ሴት ቀምተው የራሳቸው አድርገው በቃ መኖር ይፈልጋሉ። በጣም የሚገርም ነገር ማለት ነው። እና ያሳፍራል፣ ስራቸው ያሳፍራል። ቅሌታሞች ናቸው፣ ባለጌ ናቸው። ጓደኞቹ ራሱ ባለጌዎች፣ ቅሌታሞች ትላንት እንግዲህ እኔ ማን ነው ስሙን ይሄ ማርክ፣ እግዚአብሔር ይስጠው። ሁሌም ከሩታዬ ጎን የሚቆመው ማርክ ነው ማርክ እጅግ በጣም ነው የምናመሰግነው። አሁንም ከሩታ እየጎን እንድትቆም እንፈልጋለን። እኔ እንደ ሩታ ቢቻል ቢቻል አዲስ አበባ ሁና ብትወልድ ደስ ይልኝ ነበር። አክም ቤት ምኑም ነገሩም ጥርት ያለ ስለሆነ ቢያንስ ከክፍለ ሀገር አዲስ አበባ ብትወልድ በጣም ትልቅ ነገር ነበረ። ያው ሩታ ቤተሰብ ጋር ሞለድን የፈለገችው እውነቷን ነው። ምን ከዚህ በኋላ ምን ምን ያስፈልጋል? ከአብርሃም ጋር አላት ነገር እኮ ምንም እንደዚህ አይነት ዙሙት የሆነ ሰውዬ ጋር ዝሟች የሆነ ሰውዬ ጋራ የእሷ አልጋ ላይ የእሷ ሶፋ ላይ ገቢና የምትቀመጠው የእሷ ገቢና የምትቀመጠው ወንበር ላይ አስቀመጠ ሴት ሌላ ሴት። ይሄ ዝሙትነት ነው አብርሃም ማለት በጣም ትልቅ ቅሌታም ነው። ቅሌታም ከነ ጓደኞቹ ከነ ቡችሎቹ ቅሌታም ነው። እኔ እኮ ቡችሎቹ ብያቸዋለሁ። ቡችላው ናቸው ብያቸዋሉ። ትናንትና በቃ እነሱ ሩታን እንዲቷን ነበር የፈለጉት። ይኸው እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ እነ አቤል እነ ብሩክ ሌሎችም እንኳን ደስ ያላችሁ ነው የምለው። ምንም ምላችሁ ነገር የለም። እንግዲህ ጋሽዬ በዚህ አጋጣሚ ካስታረቋቸው አስታረቋቸው፣ ካላስታረቋቸው እኔ ሩታን ምንም በቃ እግዚአብሔር ይቅናት ነው የምለው። ማርያምን ነው ምላችሁ። ከሩታን ከአብርሽን ብትላ የኔ ምንም አይመስልም ያመሰላችሁ። አብርሽ በአሁኑ ሰዓት እያደረገ ያለውን ነገር አያውቅም፣ እያስመሰለን ያለው እያስመሰለ የሚያስጠላ ነገር እያደረገ ስለሆነ እግዚአብሔር የስራቸውን ይስጣቸው ነው ብሎ ለማንኛውም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። እንኳን አደረሳችሁ። ቻው ቻው